የትዝታው ሳሙኤል ወደ አዲስ አበባ መግባት በርካቶችን እያስቆጣ ይገኛል በርካታ ኦርቶዶክሳውያን የፓስተር ትዝታ ሳሙኤልን መግባት ተከትሎ በርካታ ድምፆችን እያሰሙ የሚገኝ ሲሆን በዚህ 24 ሰዓት ባልሞላ ጊዜ ውስጥም በርካቶች ዘመቻ ጀምረዋል ይህ ዘመቻም እጅግ ተጠናክሮ የሚቀጥል ይመስላል ነገሩ እንዲሁ በቀላሉ የሚታይም አይደለም ትዝታው ሳሙኤልን ወደ እስር ቤት ለሞርበር እየተሄደበት ያለው ጉዳይ ምንድን ነው? ትዝታው ያጠፋቸው ጉዳዮችና በቪዲዮና በፎቶ እየተያዙ እየወጡ ያሉ መረጃዎች ምንድናቸው? ስለ መረጃው በስፋት እንመለከታለን። በሌላኛው መረጃችን ደግሞ የአትሌት ገለቴና የታዋቂው ሼክ ሙሐመድ አላሙዲን ጉዳይን ምን አገናኘው የሚለውን በስፋት የምንመለከት ሲሆን የአትሌት ገለቴ ቡርቃ ባለቤትን በተመለከተም የተሰማውን መረጃ በስፋት እናስደምጣቸዋለን። የአትሌቷ ጉዳይ እጅግ እየሰፋ ወደ ባለስልጣናቱ ጋር ደርሷል። ይህንን መረጃ በዝርዝር እንመለከታለን። አብራችሁን ቆዩ። የትዝታው ሳሙኤል አዲስ አበባ መግባት በርካታ ኦርቶዶክሳውያንን አስቆጥቷል። ትዝታው ከኢትዮጵያ ከወጣ በርካታ አመታት ተቆጥረዋል። የታድሶን ሃይማኖት በመቀላቀል ከኦርቶዶክስ ቤተ ክርስቲያን የተሰናበተው ትዝታው ከአመታት በኋላ አዲስ አበባ ከትሟል። በኤርፖርት ትዝታውን ለመቀበል እነ በጋሻውና ሌሎች ወዳጆቹም ተሰልፈው ነበር። በዚያም ደማቅ የሆነን ባበል አድርገውለታል። ፓስተር ትዝታው ሳሙኤል በታደሶ ቤተክርስቲያን ቆይታን ካደረገ በኋላ የፕሮቴስታንት እምነትን መቀበሉ ይታወቃል። ፓስተር ትዝታው ሳሙኤል ከቤተ ክርስቲያኗ ከወጣበት ጊዜ ጀምሮ ኦርቶዶክስን ሲያጥላላ ነበር የሚሉ የሰሉ ትችቶችም ወደ ፖሊስ ጣቢያ ሊወረውሩት ድምፃቸውን እያሰሙ ነው። የትዝታው አዲስ አበባ መግባት የጎረበጣቸው የኦርቶዶክስ ቤተ ክርስቲያን የህግ ባለሙያዎች እየጠሩ ነው። ነገሩ በዚህ ከቀጠለ ትዝታው ለህግ እንደሚቀርብ ይገመታል። ምክንያቱም ፓስተር ትዝታው ሳሙኤል ወደ ኢትዮጵያ ገብቷል፣ እናት ቤተ ክርስቲያንን ተሳድቧል፣ በህግ ይጠየቅ የሚሉ ድምፆችም በከፍተኛ ሁኔታ እየተሰሙ ነው። የትዝታው መግባት በአንደኛው ወገን ደስታን ሲፈጥርና እጀባ ሲበዛለት፣ በሌላኛው ወገን ደግሞ ተደፈርን የሚል የተቃውሞ ድምፅም እንዲሰማም አድርጓል። ከዚህ በፊት ቤተ ክርስቲያንን ሲሰድቡ በነዋይተ ቅዱሳቱ ሲያላግጡ የነበሩ ግለ ቤተሰቦችን ቤተክርስቲያን በህግ እንደጠየቀች እናም በህግ እንደተቀጡ ይታወቃል ሲሉም፣ በተመሳሳይ ፓስተር ትዝታው ሳሙኤል የ2016 የጥምቀት በዓልን አስመልክቶ እጅግ በሚያነጋግር መልኩ በርካታ ኦርቶዶክሳውያንን ባስቆጣ ሁኔታ ያስተላለፈው መልእክት ታቦት መክተፊያ ነው እያለ በአናቱ ላይ አንዳሽ ነገር እያደረገ ሲያላግጥ እንደነበር የሚታወቅና ብዙዎችም ያነሱት ሀቅ መሆኑን በማስታወስም ከ365 ቀናት ስድስቱን ካህናት ቤተ ክርስቲያንንና የቤተ ክርስቲያንን አባቶችን ሲሳደብ የኖረ ነው የሚሉ ከፍተኛ ትችቶችም ተጠናክረዋል። ታዲያ ይህንን ተከትሎ በሌሎች ላይ የሰራው ህግ በዚህ ግለሰብ ላይ ተግባራዊ እንዲሆን በህግ እንዲጠየቅ የጠቅላይ ቤተ ክህነት ህግ ክፍል ስራ ይሆናልም ብለዋል። ይህም ብቻ ሳይሆን ዘመቻም መጀመሩን ሰምተናል። ዘመቻውም ግለሰቡ በተለያዩ ጊዜያትም በቤተ ክርስቲያን ላይ ሲያላግጥ የሚያሳይ ምስል፣ ቪዲዮ፣ ፎቶ ማስረጃዎችን ለጠቅላይ ቤተ ክህነት ህግ ክፍል መስጠት እንዲሁም በማህበራዊ ሚዲያዎች ላይ በማሰራጨት ግለሰቡ በህግ እንዲጠየቅ የማድረግ ስራ የሁላችንም ይሆናል በሚል የተጀመረም ነው። ይህንንም በርካቶች የተቀላቀሉት እንደሆነም እየተመለከትን ነው። ሌሎች ደግሞ በትዝታው መምጣት ተደስተው ትዝታው ሳሙኤል ያጠፋው ጥፋት የለም ከነበረበት ወጥቶ እውነትን ነው የሰበከው፣ የተናገረው ሚስጥርን ነው ያጋለጠው እያሉም ይገኛሉ ፓስተር ትዝታው ሳሙኤል አዲስ አበባ መግባቱ ከተሰማ ሰዓት ጀምሮ በርካታ መረጃዎች የተጋሩ የሚገኝ ሲሆን በኦርቶዶክስ ዘማሪነቱና በማህበራዊ ድረገጾች በኩል በሚለቃቸው ትምህርቶች ታዋቂ የሆነው ፓስተር ትዝታው ሳሙኤል አዲስ አበባ መግባቱ በስፋት አሁንም ድረስ እየተነገረ ነው። ከሀገር ከወጣ ዓመታትን ያሳለፈውና በዩቲዩብ እና በተለያዩ የሚዲያ አውታሮች በሚለቃቸው ትምህርቶቹ የሚታወቀው ፓስተር ትዝታው ሳሙኤል አዲስ አበባ ኤርፖርት መታየቱን ተከትሎ በርካታ በዚያ የነበሩ ምስሎችም በስፋት በማህበራዊ ሚዲያው ላይ እየተጋሩ ይገኛሉ። ከመጀመሪያው የኦርቶዶክስ ሃይማኖት አማኝና አስተማሪ እንዲሁም ዘማሪ የነበረው ትዝታው በወቅቱ ባወጣቸው መዝሙሮች ከፍተኛ እውቅናና ተወዳጅነትን ያተረፈ ነበር። ከዚህ በኋላ ግን በታድሶ የእምነት እንቅስቃሴ ውስጥ በመግባትም ከኦርቶዶክስ ቤተ ክርስቲያን መውጣቱም ይታወቃል። አሁን ላይ የፓስተርነት ማድረግን የያዘው ፓስተር ትዝታው ሳሙኤል በተለይ በኦርቶዶክስ እምነት ላይ በሚሰነዝራቸው ትችቶቹ ከፍተኛ የሆኑ ተቃውሞች ሲነሱበት እንዲሁም ደግሞ እርሱም የተለያዩ በእምነቱ ላይ የሚሰነዝራቸው ቃላቶችም በስፋት ይታወቃሉ። ታዲያ ይህንን ተከትሎ ትዝታው ሳሙኤል የዩቲዩብ ቻናሉን በመጠቀምና መንጋ ብረት በመፍጠር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የስድብ ወንጀል የዘውትር ስራው ነው የሚሉ ተቃውሞችም የተሰሙ ሲሆን እነዚህ ተቃውሞችም የተነሱባቸው ምክንያቶች ታቦትን መክተፊያ በማለት ብፁዓን አበው ሊቃነ ጳጳሳትን ግብረ ሰዶማዊ በማለት ቤተክርስቲያኒቷን የመተትና ጠንቋይ ሰሪ ቤት በማለት ቅዱሳት መጻሕፍትን የደዌ መጻሕፍት በማለት ቅዱሳት አባቶችንና ቅዱሳት ንስቶችን ጣዖት በማለት ሌሎችንም እነዚህን ስድቦች በመግለጽ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትን የሚያንቋሽሹ ናቸው። ትዝታው ሳሙኤል አዲስ አበባ መግባቱና ቤተክርስቲያንን መሳደቡ እንደ ግዙፍ ግብ የሚቆጥሩ ሰዎች ተሰብስበው እንደተቀበሉት አይተናል ሲሉ አቀባበል ያደረጉለትንም ግለሰቦች በመተቸት ይህም ድርጊቶቹ ቤተክርስቲያንን ለመጥላት ከመነጨ ጥላቻ የመጡ እንደሆኑ እውን ነው ሲሉም፣ እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መዋቅር ህይወት ካለው ተገልጦ ያሳየን የተናገራቸውን ስድቦች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በደረሰባት ስድብ ላይ በህግ ክፍል በኩል ምላሽ እንድትሰጥ ጥሪ እናቀርባለን የሚሉ በርካታ ጥሪዎችም እየቀረቡ ይገኛሉ። ትዝታው ወደ ኢትዮጵያ መግባቱና ከቤተክርስቲያን ጋር ባለው ግንኙነት ዙሪያ የተነሱ ስጋቶች፣ በተለይም የህግ ክፍል ሚና ትኩረት የሚሻ ጉዳይ እንደሆነም ነው እየተነገረም የሚገኘው። የቤተክርስቲያን የቤተ ክርስቲያን የህግ ክፍል ሚና እና ተጠያቂነት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የህግ ክፍል ልክ እንደ ማንኛውም ተቋም የህግ ክፍል የቤተ ክርስቲያኗን ህጋዊ መብቶች እና ጥቅሞችን የማስጠበቅ ኃላፊነት አለበት። ይህም የሚያጠቃልለው የቤተ ክርስቲያኗን ስም መጠበቅ፣ ማንኛውንም የቤተ ክርስቲያኗን መልካም ስም የሚጎዳ የሚያጠለሽ፣ ወይም ደግሞ ውሸት የሚያሰራጭ አካል ላይ ህጋዊ እርምጃ ለመውሰድ፣ ንብረት ጥበቃ፣ የቤተ ክርስቲያኗን ንብረቶች፣ ህንፃዎች፣ መሬቶች፣ ቅርሶች፣ ገንዘብ ወዘተ ከህገወጥ ወራሪ ብዝበዛ ወይም ጉዳት መጠበቅ። ያስተምሩ ጥበቃ የቤተ ክርስቲያኗን አስተምሮ የሚጻረሩ ወይም ምእመናንን የሚያደናግሩ ድርጊቶችን ህጋዊ በሆነ መንገድ መከላከል። ይህ ግን የሃይማኖት ነጻነትን የሚያደናቅፍ መሆን የለበትም። ሲሉም ተግባራዊ ችግሮች፣ ሆኖም በተግባር ግን እንደ ማንኛውም ትልቅ ድርጅት የቤተ ክርስቲያኗን የህግ ክፍል ቢሮክራሲ፣ የሀብት እጥረት፣ የሰው ኃይል ውስንነት ወይም ደግሞ የውሳኔ አሰጣጥ መዘግየቶች ሊያጋጥሙ ይችላሉ። እነዚህ ችግሮች ነፍስ የለሽ ሬሳ አስመስለው ሊያቀርቡትም ይችላሉ። እና የቤተ ክርስቲያን መልካም ስም ጉዳይ ትዝታው በኢትዮጵያ ውስጥ በቤተክርስቲያን ክርስቲያን ጉዳዮች ላይ ሲያቀርባቸው የነበሩ ስድቦች ብዙዎችን ያሳዘነ እንደሆነ ይታወቃል። የቤተ ክርስቲያኗ መልካም ስም አጥፍቷል የሚል ቅሬታም አለ። ይህንን የቤተ ክርስቲያኗ የህግ ክፍል ይህንን ቅሬታ መርምሮ በህግ አግባብ ክስ መመስረት የሚቻልበት ሁኔታ ማየት አለበት። ማስረጃ ማሰባሰብ ብዙ ማስረጃዎች አሉ ተብሎ እንደተጠቀሰው የህግ ክፍሉ መጀመሪያ እነዚህን ማስረጃዎች በጥንቃቄ ማሰባሰብ ማደራጀትና ህጋዊ ክብደት እንዳላቸው ማረጋገጥ አለበት። የክሱም ዓይነት የስም ማጥፋት፣ የአሰቶሪ ማሰራጨት ወይም ደግሞ ቤተክርስቲያኗን የሚያጎድፍ ሌላ ህገ ወጥ ድርጊት ሊሆንም ይችላል። ክሱ ለፍጻሜ ለመድረስ ጠንካራ የህግ መሰረት፣ በቂ ማስረጃ፣ ብቁ የህግ ባለሙያዎችና የቤተክርስቲያኗ ከፍተኛ አመራሮች የፖለቲካ ፈቃደኝነትና ድጋፍ ያስፈልገዋል። ያለዚህ ድጋፍ ህግ ሂደቶች ቀርፋፋ ሊሆኑ ወይም ደግሞ ሙሉ በሙሉ ሊዳከሙ ይችላሉ የሚሉ ሀሳቦችን ሰንዝረው የቤተክርስቲያኗ የህግ ክፍል በህግ ፊት ስልጣን ያለው አካል ሲሆን ሲሆን የቤተ ክርስቲያኗን መብቶች ማስጠበቅ የህግ ግዴታው ነው። ትዝታው በቤተ ክርስቲያኗ ላይ ጉዳት አድርሷል ተብሎ ከታመነ የህግ ክፍሉ ያሉትን ማስረጃዎች ተመላክቶ ህጋዊ እርምጃን የመውሰድ ስልጣን አለው። ሆኖም የህግ ሂደቶች ውስብስብና ጊዜ የሚጠይቁ በመሆናቸው ውጤታማ ለመሆን ጠንካራ የህግ አቅምና ተቃዋሚ ድጋፍ ያስፈልጋቸዋል። በዚህ ጉዳይ ላይ ቤተ ክርስቲያኗ ምን ማድረግ አለባት? የሚሉ በርካታ ሀሳቦችም እየተነሱና ትዝታውን ለህግ የማቅረብ ሂደቶችም እየተደረጉ እንደሚገኙ እንደሚገኘው እየወጡ ካሉ መረጃዎችም ተመላክተናል። ወደ ቀጣይ ጉዳያችን ስናመራ በአትሌት ገለቴና በቀድሞ ባሏ አቶ ታደለ ማካከል የነበረው የፍርድ ቤት ኬዝ እና የፍርድ ቤት ውጤት እንዲሁም በሼክ መሐመድ አላሙዲንና በአቶ አብነት ገብረ መስቀል ማካከል የነበረው የፍርድ ቤት ኬዝና የፍርድ ቤቱ ውጤት የአትሌት ገለቴ ቡርቃ ጉዳይ በርካታ መረጃዎችን እያሰማንና በርካታ አወዛጋቢና ውስብስብ የሆኑ ኬዞችንም እያስደመጠን ይገኛል። በገለቴና በባሏ መካከል የትዳር ስምምነት ነበረ። በአላሙዲንና በአብነት ገብረ መስቀል መካከል የቢዝነስ ሽርክና ነበረ። ገለቴ ባሏን ባሌ የቅርብ ዘመዴ ብላ አምና ሙሉ ውክልና ሰጠችው። አላሙዲንም አብነትን የቅርብ ዘመዴ አብሮ አደጌ ብሎ ሙሉ ውክልናውን ሰጠው። የገለቴ ባል ታዬ በውክልናው ተጠቅሞ ንብረቷን ሽጦ ሀብቷን መዝብሮ ሲያበቃ የቀረውን ንብረት ተካፍለን እንለያይ ብሎ በፍርድ ቤት ከሰሰ። አብነት ገብረ መስቀልም የውክልና ስልጣኑን ተጠቅሞ የሽርክና ድርጅታቸውን ሀብት ንብረት እንደልቡ ሽጦ የድርጅቱን መሬት ለራሱ ሽጦና የካርታ ስሙን አዛውሮ የብዙ ዓመት የድርጅቱን ትርፍም መዝብሮ ሲያበቃ አሁን በቃ የቀረውን ሀብትና ንብረት እንካፈል ብሎ በፍርድ ቤት ከሰሰ። በገለቴ ጉዳይ ባሏ በከፈተው የይገባኛል ክስ ፍርዱ ለባሏ ሙሉ ውክልና ስላለው መሸጡ ልክ ነው ተብሎ አሁን ከቀራት አንድ ቤትም ተሸጦ እንዲካፈል ተወሰነለት። በአላሙዲን ጉዳይ አብነትም በ ተው የይገባኛል ክስ የተሰጠውን ውክልና ተጠቅሞ የሼኪውን ንብረት መዝብሯል፣ ተብሎ እምነትን በማጉደል ወንጀል ጭራሽ ካሳ ከፍሎ ድርሻውን ለቆ ከድርጅቱ እንዲሰናበት በአብነት ላይ ተወሰነበት። ታዲያ አሁን ላይ በተሰማው የአትሌት ገለቴ ውርቃ የቀድሞ ባለቤት የቅርብ ቤተሰብ አቶ ታደለ ገብረ መድህን ከቤት የለም ፖሊስ ጣቢያን ብንፈልገው አጣ ነው ሲሉም ተናግረዋል። በአዲስ አበባ ፖሊስ ተይዟል ተብለን ነበር ማግኘት አልቻልንም። በየጣቢያው እየዞርን ነው ሲሉ መሆናቸውም ገልጸዋል። አቶ ታደለ ከቤታቸው እንደሌሉ የታወቀው መች ነው ሲል የጠየቃቸው የመረጃ ምንጫችን አብረን አይደለም የምንኖረው፣ እኔ ሌላ ቦታ ነኝ የምኖረው። ትላንትና አጋጣሚው አጋጠመው በፖሊስ ተያዘ ሲባል ነው የሰማሁት ሲሉም መልሰዋል። ትላንት ነው የወጣው አሉኝ። ይህ ስለተፈጠረ ስላጣ ነው ወደ ቤትም አልሄድንም፣ ባለንበት እየፈለግን ነው ከወንድሙ ጋር ሲሉም ተናግረዋል። አክለውም እዚህ ጋር ነው ተብሎ ደግሞ የተገለጸ ነገር የለም፣ የአዲስ አበባ ፖሊስ በቁጥጥር ስር አውሎታል የሚል ብቻ ነው ማታ የሰማነው ከዛ አንጻር ፍለጋ ወጣን። ጣቢያዎችም ከኛ ጋር አይደለም እያሉን ነው ሲሉ አስረድተዋል። እናም በየጣቢያው ቼክ እያደረግን ነው፣ በቂ የሆነ መልስ ጣቢያዎቹም እየሰጡን አይደለም ሲሉ አክለዋል። ከፈለጓቸው ጣቢያዎች ውስጥም ለሚኩራ፣ አያት፣ ፒያሳ፣ ልደታ፣ ሜክሲኮ ጠይቀናል ሲሉም በምላሻቸው አካተዋል። መጀመሪያ አቶ ታደለ በፖሊስ ቁጥጥር ስር ስለመዋላቸው የሰማችሁት ትክክለኛ መረጃ ነበር ወይ ለሚለው ጥያቄም የለም በየጣቢያው ስንሄድ የለም ነው የሚሉን የሚልን ምላሽን ሰጥተዋል። የአትሌት ገለቴ ቡርቃ የቀድሞ ባለቤት አቶ ታደለ ገብረ መድን በአዲስ አበባ ፖሊስ ቁጥጥር ስር ዋለ የሚል ዘገባ በማህበራዊ ሚዲያው በሰፊው ሲሰራጭ ተስተውሏል። ይህንን ተከትሎም በፖሊስ ቁጥጥር ስር አይደለም፣ አልተያዘም ሲል የአዲስ አበባ ፖሊስም ምላሽን ሰጥተዋል። አትሌት ገለቴ ቡርቃ አስር ቤቶችና አራት መኪኖችን በባለቤቷ እንደተሸጡባት በመግለጽም ፍትህ እንዲሰጣት ስትጠይቅ እየተስተዋለ ሲሆን ጉዳዩም ኢንተርኔቱን ሙሉ በሙሉ እንዳጨናነቀውም በስፋት እየተዘገበ ይገኛል ውድ ቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። ማንኛውም ሀሳብ፣ አስተያየት ካላችሁ ኮሜንት መስጫ ላይ ጻፉልን። ለቀጣይ እስክንገናኝ ድረስ መልካም ቆይታ።